መጣሁ የሚያራ ሲሆች ማለት ነው። ምን ያህል አወጣሽ? ቢያንስ በኔ እጅ ዘጠኝ ሺህ ሪያል ደፍቷ። ዘጠኝ ሺህ ሪያል ደፍቷ በደንብ ደግሰሽ እቤት ነው። ግን እኔ ብዙ ነገር ይወጣው። አብዛኛው እዛ ሀገር ያሉ ሴቶች ሲጋቡ፣ ሰርግ ሲያደርጉ ወጪ የሚወጡት ሴቶች ናቸው። ይህ የሚሆነው ለምንድን ነው ማለት? እኔ ሴቶቹን እንኳን ባልወክልም ራሴ ነው የምናገረው። ነገር ምንድን ነው የሆነ ወይ ልጅነት፣ ወይ ጅልነት የሚለው ነገር በቂ ነው ከሁለት አንዱ ነው እንጂ ራስን ገንዘብ አጥፈታህ ወንድ ማግባት ማለት። እኔ አሁን በዚህ ሰዓት አድርገው ብትለኝ አያደርገውም፣ እንዲያውም ለሰው መፍራለሁ እንጂ ወደ ትዳሩ ገባሽ፣ ዘጠኝ ሺህ ያሉ ወጪ አውጥተሻል፣ ፈራሽ ምን አልሽ ታዲያ፣ ትዳሩን ለምን በተንሽው? ከዛ የሚገርም በወሩን ይወጣዋል፣ በወሩ ማለት አስራ አምስት ቀን ጀና ተቀምጠን፣ ከዛ እኔ የተወሰነ ጊዜ ተቀምጠ ያው ስራ ሄድኩኝ። በድጋሚ መጣ፣ አምስት ቀን አደር። ከዛ በኋላ የለም፣ ለምን ያኔ ያለኸው ውሳኔ ነው። እኔ የምፈልገው አይነት ሰው አልነበረም ሰውየ። በሰዓቱ አሰላሙ አለይኩም ወራህመቱላ ወበረካቱ። ይቺ ሴትዮ ስንት ነው? እየቀለደኝ ነው እንዴ? ግን ስንቴ ነው እያገባችሁና? አግብታ ወለደች አይደል? እንዲ ከሰውየው ነው? ሌላ ባል ነው ይሄ? አላውቅም እኔ ግን የሰማኋት አግብታ ልጁ እንዳረገዘች ና ልጁን አስወርጅ ብሎ እንደ ደበደባት ምናምን ያ ነው እንግዲህ፣ የዛ ባሏ። አሁን ደግሞ ተፋታን ወር ነው የተቀመጥ ነው እያለች ነው እንግዲህ። ቁርታ ለድምጼ እንግዲህ ዋናው ነገር ማለት ነው፣ ቪዲዮን እስከ መጨረሻው ተከታተሉ። በዚያውም ይሄንን የቤት እቃ እያያችሁ ማለት ነው፣ ይሄንን ዳቦ መጋገሪያ መግዛት እንዳለባችሁ እያያችሁት አዳምጡ፣ ማለት ነው። ሳኡዲ ላይ ማለት ነው። በተለይ ሳኡዲ ላይም ዱባይ ላይም አለ ይሄ ነገር። ሴት ልጅ ራሷን የምትድርበት ሴት ልጅ ራሷችንን ነው የምንድረው ማለት ነው። ሁላችንም ላይ ያው፣ እኔ ሳገባ እዚህ ሀገር ላይ ስደት ላይ አልደገስኩም ሀገር ግን ለሚደገስበት ልክ ያለው ይሄ፣ ምንም ድብብቆሽ የለውም፣ ሁላችንም ዘንድ ያለው ነው ግን እዚህ ሀገር ላይ ስደት ላይ ያላችሁ ልክ ዘጠኝ ሺ አስር ሺ ሪያል እስከ አስራ አምስት እስከ ሀያ ሺ ሪያል እያወጡ ድግስ የሚደግሱ ሰዎች አሉ። ይሄ የኪሳራ ይባላል እንጂ ምንም አይነት እርፍና አይደለም ማለት ነው። በጣም ከባድ ነው። አሁን ይቺ ልጅ እንግዲህ ተጸጽቻለሁ እያለኝ ነው። ተጸጽቻለሁ ልጅነት የሚሆናል እያለች ነበረ። ለጆሮ ነው እንጂ ልጅነት አይደለም። ለጆሮ እያላቸው ማለት ነው። ጆሮ በቃ እሷ ቤሎ ለብሳ ምናምን አገባች እና ተዳረች ምናምን ያህል ነገር ነው የምትፈልጉት። ሪያሉ ሲመነዘር ብዙ ብር ነው የሚሆነው ማለት ነው። ጊዜያችሁን ባታቃጥሉ አሪፍ ነው። ጊዜያችሁን ባታቃጥሉ ደስ ይላል። ያም ሆኖ ደግሞ እኮ እስ ድግሱ ሰርጉ ተደግሶ እንደዚያ ሆኖ የተደረገበት ነገር ትዳሩ ከመጨረሻው አይዘልቅም ችግሩ ማለት ነው። ይች ልጅ አሁን እንዳለችው አስራ አምስት ቀን ተቀምጬ ወደ ስራ ሄድኩኝ፣ ከዚያ ደግሞ መጣሁ ነው ያለችው። እንደዛ በቃ በወር ነው በሁለት ወር ተፋታናለች። በቃ ይሄ ሁሉ ወጪ የሆነበት ይበቃሻል። የሰው ጆሮ በቃ ድል ባለ ሰርግ ተደግሳ ዳረች ኮ ተዳረች ኮ አረ እሷ ሰርግማ ተባለ፣ ቤሎ ለበስሽ በቃ ይባቃል። ይሄ ብቻ አይደለም። ስሙ ብቻ በቃኝ ነው። እኔ ግን ልጅ ወልጄ ምናምን ምናምን ያለችው ነገር ተምታቶብኛል። ሁለት ባል ያገባቸው አላቅም ባሎቿ ሁለት ሊሆኑ ይችላሉ። የመጀመሪያ ባል ነው የመሀል ባል የሚባል አለ አይደል እንደዛ እንደሆነ አላውቅም እንጂ ህይወት ታሪኳ እንግዲህ ስታወራ ባላግብታ ከሌላ ከባሏ ልጅ እንዳረገዘች ና ልጁ አይሆንም አስወርጅ ብሎ እንደሚደበድባት ምናምን ነበር የተናገረችው ልጁም ደግሞ እንደዚያ ሆኖ ተደብድባ ምን ብላ ልጁ እኮ ተወልዷል ይህን ሳል ነገራቸው በዛኛው ቪዲዮ ልጁ ተወልዷል ልጁ አድጎ እንደውም ወደ ሀገር ልኪዋለሁ ነው ምናምን ብላለች ማለት ነው። እና ውረት ናጣ እየተባለ የታገሉበት ልጅ ተወለደ። ሱብሓነላህ። እና ይሄን ይመስላል ኩሽናችንም። የኩሽና እቃ ነው ይሄ እያልኳችሁ ነው። እንግዲህ ከስደት ወደ ሀገራችሁ ስትገቡ፣ ስደት ላይ መተን የለም። ልክ ከመጣን አይቀር የሆነ ነገሮችን ተይዘን ካልገባን በስተቀር ምንም ነገር አላማችንን ሳናሳካ ወደ ሀገር መግባቱን አስቡበት፣ እንዳትቸኩሉ ማለት ነው። የሚያስፈልጉን የሚያስፈልጉን ነገሮች መግዛት አለብን። የሚያስፈላጊ አስፈላጊ አስፈላጊ የሆኑትን ለምሳሌ ኩሽና ውስጥ አሁን ለኩሽና እቃችን እያችን የመሰለችው አንድ ላቧን ገዝተን እቃችንን እንደዚህ ምን ያስፈልጉን መጠባበሻ ነገር፣ ዳቦ መጋገሪያ፣ ምናምን እናስቀምጥባቸው እነ ብረት ድስትንና ብርጭቆና ሰሀንን እርትብ አድርገን ክትት አርጎ የሚይዝልንን እድላም በቃ በዚያችን ዋናው አንገብጋቢ ደግሞ ፍሪጅ ነው። ፍሪጅ ትንሿም ሆነ ትልቁን እንደ አቅማችን ውሀ ቀዝቅዘን እንጠጣለን ማለት ነው። ከሁሉም በላይ ፍሪጅ በጣም ሀገራችን ላይ ያስፈልጋል። ውሃ እንደዚህ ገዝተን የመጣ ነው ነገር አይበላሽብንም። ሰርተን የተረፈን ነገር አይበላሽብንም። በቃ እንደዚህ ሀገር ማለት ነው። ሰርተን የተረፈንም ፍሪጅ እናስቀምጠዋለን። ነገም ቆየት ብለን ተነብሮ ወዲያ ማሙቀን እንበለዋለን ማለት ነው። አስፈላጊ ነው። ለእናቶቻችሁን ጉዙላቸው እና በዚህ መልኩ እንደዚህ እያደረግን ብንገዛ ደስ ይላል ማለት ነው። ከወጣና ይቀር መጀመሪያ ቅድሚያ ቤቱን ቅድሚያ ቤቱን መግዛት አለብን መስራት አለብን። ሁለተኛ ደግሞ ቤታችን ከተበጃጀ በኋላ የቤት እቃ እች ድላ ባያቸዋል እንደ አማችን በቃ እንደ አማችን ትልቅም አለ። በካሬ በሜትር በካሬ ሶስት ሜትር ሁለት ሜትር ወደ ስንት ሺ ብር ነው ያሉት፣ እንደዛ ነው ብለዋል። ብዙም አይደለም እንደዚህ የሚካበድ ብር አይደለም፣ አሁን የሚወጣው ማለት ነው። ይሄ ዳቦ መጋገር ያያችሁት እዚያ ጋር ተቀምጦ በቃ የፈለጋችሁትን ነገር ትጋግራላችሁ። ቂጣም፣ ጋር ጉላ፣ አምባሻ፣ ዳቦ፣ እንጀራ የፈለጋችሁትን ነገር ይጋግራል። ደስ ያላችሁን ነገር ያው በመብራት ነው። ያው የኢትዮጵያ መብራት እንግዲህ አስቸጋሪ ነው። ግን ግን ሶራሉን ማለት ነው። ለተላጃ፣ ለፍሪጅ፣ ለምናምን የሚጠቅመውን ሶራ ትልቁን ሶራል መግዛት አለብን። እኔ ምኞቴ ነው፣ ሁሌም ማለት ነው እመኘዋለሁ። ወይኔ ጉፋ ጉፋኑ ይዞኛል። ደግሞ እኮ እየሸቀልኩበት ጠቀጠቀኝ። እስከሁሉም ማለት ነው እና ይህን ይመስላላችኋለሁ ውድ ቤተሰቦች።